አንድ ሰው ቢያዛጋው ምንድን ነው የሚለው? እዚህ ጋር ማለቱ ሱናው የምንለው ሱና ነው። ምንድን ነው ለምሳሌ አንድ ሰው ቢያስነጥሰው አልሐምዱሊላህ ይላል። የሰማው ሰው የርሐሙከ አላህ ይለዋል። እሱ ደግሞ መልሰው የህዲኩሙላህ ወየስሊሑ ባለኩም ይለዋል። ይሄ ካስነጠሰን ነው። እሺ ካዛጋኝስ ምንድን ነው የሚለው ስ በተለይ እየተከታተላችሁኝ ያላችሁ ወንድሞች እስቲ ሁላችሁ መልሳችሁን እዚህ ላይ ብታሰፍሩልኝ ሙከራ ነው ችግር የለውም ሰው ወይ ትክክለኛውን ይመልሳል ወይ ደግሞ ይሳሳታል ይሄ የሁላችንም ባህሪ ነው የማንኛውም ሰው የማንኛችንም ባህሪ ነውና እስቲ አንድ ሰው ሲያስነጥ ሰው አልሐምዱሊላህ ይላል ነገር ግን ቢያዛጋውስ ምንድን ነው የሚለው ሲያዛጋው ምን ይላል? እስቲ መልስ ልጠብቅ፣ ወንድሞች እንሞክር። አዑዙ ቢላህ ምነ ሸይጣን ረጂም ከዛም ወደ ግራ ይተፋል የሚል ሙከራ መቷል። በጣም ጥሩ ሌላ፣ እስቲ ሌላ ሙከራ ከምትከታተሉኝ ውስጥ እባካችሁ እስቲ እንሞክር። እዚህ ጋር አንድ ተሳታፊ አዑዙ ቢላሂ ሚነሸይጣኒ ረጂም ከዚያም ወደ ግራ የተፋል ብሎ ሞክሯል። ሌላ እስቲ ሌላ ሞከራ። በጣም ጥሩ ነው መሞከሩ ደግ ነው። ምክንያቱም ሼኻችን እብን ዑሠይሚን ራህመቱላሂ አለይሂ እብን ዑሠይሚን ሲያስተምሩ ብዙ ጊዜ ተማሪዎችን ለማነቃቃት ወይ ደግሞ ጡላቦችን ለማነቃቃት በደርሳቸው ላይ በመሀል ጥያቄ ይጠይቃሉ። በተለይ የተዘናጋ ሰው ካዩ ተነስ አንተ እዛ ጋ ያለው ተነስ ብለው አስነስተውት ጥያቄ ይጠይቁታል። ይሄ ነገር የምትማሩ ወይ ደግሞ የምትከታተለውን ነገር የበለጠ እንድትከታተል ያደርግሃል። ስለዚህ እስቲ እኛም እንሳተፍ፣ በአሁኑ ሰዓት አጅር እናገኝበታለን። ቀላል ነገር አይደለም። እ ጥያቄው እንድገሙት ይላል። እዚ ጋ አንድ ወንድማችን ጥያቄው፣ አንድ ሰው ሲያዛጋው ምን ይላል? እዚ ጋር የተመከሩ ሙከራዎች አሉ። መልስ ከመስጠቴ በፊት እስቲ እንሞክር፣ አንድ ሰው ቢያዛጋው ምን ይላል? እንግዲህ እኛ የነብያችን ሰለላሁ ዐለይሂ ወሰለም ሱና ተከታዮች ነን አይደል የነቢያችንን ሰለላሁ ሰለም ሱና ተከታዮች ከሆንን ምንድን ነው የምንለው? አሁንም ሌላ ሙከራዎች እየመጡ ነው። በጣም ደስ ይላል። በዚህ አይነት መልክ ስትሞክሩ በጣም ደስ ይላል። እንሞክር፣ ምክንያቱም እዚህ ጋር የተገኘ ነው። ሁላችንም አንድን ነገር ለማስታወስ የምናውቀው ነገር ከሆነ የማናውቀው ከሆነ ደግሞ ለመማር ወይ ደግሞ እውቀት ለማግኘት ወይ ደግሞ የምናውቀውን ነገር ራሱ የምናውቀውን ነገር እራሱ መልሰን የበለጠ እውቀቱን ጠለቅ ብለን እንድናውቅ ይረዳናል። ለዚህ ነው ብዙ ጊዜ እንደዚህ አይነት ተሳትፎ የምናደርገው እኔም እናንተም። እስቲ ስለዚህ እስቲ ምንድን ነው የምንለው አንድ ሰው ሲያዛጋው ምን ይላል? ለምሳሌ ምሳሌ ሰጥቻለሁ መጀመሪያ ላይ ቢያስነጥሰው ቢያስነጥሰው አልምዱ ሊላህ ይላል። አሁን ለምሳሌ እኔ ቢያስነጠሰኝ አልሐምዱሊላህ እላለሁ። እናንተ የምትሰሙኝ ደግሞ የርሐሙከላ ትሉኝ አላችሁ። እንደገና ደግሞ እኔ መልሼ ያህዲኩሙላህ ወዩስሊሕ ባለኩም እላችኋለሁ። ይሄ በማስነጠስ ዙሪያ ነው። ነገር ግን በማዛጋት ዙሪያ አንድ ሰው ቢያዛጋ አንድ ሰው ቢያዛጋ ምን ይላል? አንድ ሰው ቢያዛጋ ከነብያችን ሰለላሁ ዐለይሂ ወ ሰለም እንግዲህ

ለዛ ነው እነዚህን ጥያቄዎች የምንጠያየቀው ጥያቄውን ደግመዋለሁ አሁንም ጥያቄ ይደገም እየተባለ ነው ጥያቄው አንድ ሰው ቢያዛጋው ምን ይላል ቢያዛጋ ምን ይላል ሲያስነጥሰው አልሐምዱሊላህ ይላል ብለናል ነገር ግን ሲያዛጋስ ምን ይላል እሺ በጣም እየተሞከረ ነው ደስ ይላል ሞክሩ እስቲ ሌሎቻችሁም ሞክሩ አሁን ኦንላይን ያላችሁ ብዙ ሰዎች ናችሁ ፕሊስ ስንሞክር? አንደኛ ጥያቄ ይሄ ነው። ሌላ ጥያቄ የሚኖረኛል። ሁለት ብቻ አረገዋለሁ ለዛሬ ለአሁኑ ለዚህ ቪዲዮ ሁለት ጥያቄ ብቻ አረግና ከዚያ በኋላ አብረን እንመለከታለን። ሲያዛጋ ምን ይላል? አንድ ሰው ሲያዛጋ ምን ይላል? እንሞክር። ይሄ ሲያዛጋ ነው። እስቲ እየተሞከረ ነው። ደስ ይላል። አሁንም ሌሎች ያልሞከራችሁ ሞክሩ። አይዟችሁ። ዲን ነው እኛ እየተማርን ያለ ነው እየተከታተልን ያለ ነው። ለማወቅ የምንጥረው ነገር ዲናችን ነው። ሁላችንም ያዛጋናል። የማያዛጋው ሰው የለም። ነገር ግን ማናችን ነው እስቲ የሚለውን የሚያውቀው ወይ ደግሞ የሚለው ነገር ሁላችንም እናዛገ። በቃ ብዙ ጊዜ አዛግተን እንውላለን። ኦኬ። ነገር ግን እስቲ የትኛው ምንድን ነው የምንለው? የምንለውን አንደብቅ። ሁላችንም የምንለው ነገር አለ። ኦኬ፣ ባንልም የምናደርገው ነገር አለ። እሺ፣ አንደኛው ጥያቄ ይሄ ነው። የቤት ስራ እንዳላደርግባችሁ፣ እኔ የቤት ስራ እንዲሆን አልፈልግም። ዛሬው የክፍል ስራ አድርገን አብረን ሰርተን መልሱንም አውቀን እንድንወጣ እፈልጋለሁ። እስቲ ይሞከር። በጣም ጥሩ ነው፣ እየተሞከረ ነው። ደስ ይላል። መሞከር ጥሩ ነው። መጨረሻ ላይ ደግሞ ውጤቱን እንሰማለን። እሺ፣ ሌላው ሁለተኛው ጥያቄ እምቢ ብላችኋል። ብዙ ሰዎች ጀዛኩሙላህ ኸይር። አንዳንድ አንድ እህቶቻችንና ወንድሞቻችን በጣም እየሞከሩ ነው፣ መልሶች እየመጡ ነው። ግን ሌሎቻችሁ የቀራችሁ ሞክሩ፣ ይሞከር፣ ችግር የለውም። እሺ፣ አንደኛው ጥያቄ እደግመዋለሁ እደግመዋለሁ። አንደኛው ጥያቄ አንድ ሰው ሲያዛጋ ምን ይላል? አንድ ሰው ሲያዛጋ ምን ይላል? ይሞከር። እሺ ተስተካከል። አሁን ይቆራረጣል ይላሉ እህቶ ወንድሞቻችን። ፕሮግራማችን ኢንሻአላህ ኢንሻአላህ ተስተካከለ ይቆራረጣል ወይስ ተስተካክሏል? ተስተካከለ ወይስ ይቆራረጣል? ተስተካክሏል፣ አይሰማም። አሁን ይሰማል ወይ? እንደገና ፕሮግራሜን እንድቀጥል፣ ይሰማል አይሰማም አሁን ይቆራረጣል አሁንስ እንዴት ነው ይሰማል አይሰማም ይሰማል በጣም ጥሩ እሺ ተስተካክሏል እሺ እንግዲህ ጥያቄ ጠይቄ ነበረ ጥያቄያችን ያልኩት ሁላችንም እለት በእለት ኑሯችን ውስጥ የሚያጋጥሙ ብዙ ነገሮች አሉ ከነዚህ ነገር መካከል ምናልባት አንዳንድ በጣም ጥሩ ብዙ ወንድሞቻችን ይሰማል እያሉ ነው። ምናልባት ኔትወርክ ይሆናል፣ እንሻላ ይስተካከላል። እሺ፣ በዕለት ተዕለት ህይወታችን ውስጥ እናዛጋለን፣ እናስነጥሳለን፣ እናገሳለን ብዙ ነገሮች አሉ። እስቲ አንደኛ ጥያቄ ጠይቅ ያለው ስናስነጥስ አልሐምዱሊላህ እንላለን። ስናዛጋስ ምንድን ነው የምንለው? ስናዛጋ ምንድን ነው የሚለው? ምንለው ስናዛጋ ምን እንላለን? እስቲ እባካችሁ ሞክሩ። ያልሞከራችሁ ሞክሩና ወደ ሁለተኛው ጥያቄ ልለፍ። እሺ፣ ሁለተኛው ጥያቄ ሁለተኛው ጥያቄ አንድ ሰው ሲያገሳ ምን ይላል? እሺ፣ ሲያገሳ ምን ይላል? እስቲ ሁለቱንም ጥያቄዎች አንዴ እንመልሳቸዋለን። ይህ ሞከር ይህ ሞከር ወንድሞቼ አንድ ሰው ሲያገሳ ምን ይላል? ሲያዛጋ? ሁለት ጥያቄ ነው። ሲያዛጋ ምን ይላል? ከዛ ደግሞ ሲያገሳ ምን ይላል? አንድ ሰው ሲያገሳው ምን ይላል? እነዚህን ሁለት ጥያቄዎች መልሱልኝ። አዎ በጣም ደስ ይላል። ሙከራዎች እየተሞከሩ ነው። በጣም ደስ የሚል ሙከራዎች አሉ። አንደኛ ጥያቄ የጠየቅኩት ጥያቄ የመጀመሪያው ጥያቄ አንድ ሰው ሲያዛጋ ምን ይላል? ሁለተኛው ጥያቄ ሲያገሳ ምን ይላል? እንግዲህ ሁለት ጥያቄ ነው። ስታዛጋ ምን ትላለህ፣ ወይ ደግሞ ምን ትያለሽ? ሁለተኛው ጥያቄ ሲያገሳሽ ምን ትያለሽ፣ ወይ ደግሞ ምን ትላለህ? እንሞክር። በጣም ደስ ይላል። እየተሞከረ ነው። ይሞከር። መሞከሩ ጥሩ ነው። ከዚ በኋላ መልሶቹን እንሰማና ውጤቱን እርስ በራሳችን እንሻላ እንሰጣጣለን እንሻላ አላህ ካለ ይህን ፕሮግራም ወደ ከዚህ የተሻለ ፕሮግራም ለማድረግ እንሻላ ምኞት አለኝ አላህ ያሳካልኝ ጥያቄዎች ተጠያይቀን ስጦታ እስክንሰጣጥ ድረስ ደረጃ እስክንደርስ ድረስ አላህ ካለ እንሻላ አላህ ብሎ ስጦታችሁን ስጦታዎችን የሚያዘጋጅልን እንሻላ እናገኝ ይሆናል ቆንጆ ቆንጆ ስጦታዎች ካልኩኝ ቆንጆ ጥሩ ጥሩ ስጦታዎች። እሺ አንደኛ ጥያቄ፣ ብዙ ወንድሞቻችን ከኛ ጋር እየተሳተፉ ነው፣ ደስ ይላል። አንደኛ ጥያቄ፣ አንድ ሰው ሲያገሳ ወይ ደግሞ ይቅርታ ሲያዛጋ፣ የመጀመሪያው ጥያቄ ሲያዛጋ ምን ይላል? አንደኛ ጥያቄ ነው። ሁለተኛ ጥያቄ ደግሞ ሲያገሳ ምን ይላል? ሲያገሳ ምን ይላል? ሁለተኛው ጥያቄ። አንደኛ ሲያዛጋ ምን ይላል? ሁለተኛ ሲያገሳ ምን ይላል? በጣም ጥሩ እየተሞከረ ነው። በጣም ጥሩ እየተሞከረ ነው። ጀዛኩሙላ ኸይር አላህ ደጉን ሁሉ ያስተምረን። አላህ ሱብሓነሁ ወተዓላ ደጉን ሁሉ ሁሌ የምንተዋወስ፣ በደግ ላይ ሁሌ የምንተጋገዝ አላህ ያድርገን ይላል እንሞክር እንሞክር። ያልሞከራችሁ ሞክሩ። እሺ አንዳንድ ወንድሞቻችን በአማርኛ እና በኦሮምኛ ቢሆን ይላሉ። እሺ በኦሮምኛ ጥያቄው ጋፊን አፋን ኦሮሚፋቲን አንድ ነምኒ ቶኮ ዮ አገርቴ ዴፈተ ማልጀዳ ዲፋማ ጋፊን እኒ ዱራ ዮ ሀሞመቴ ማልጀዳ ጋፊን ለመፋ የፈቴ ዴፈቴ ማል ጀደ ጋፊ ለም። ሁለት ጥያቄ ነው። የመጀመሪያው ጥያቄ አንድ ሰው ሲያዛጋ ምን ይላል? ሁለተኛ ጥያቄ ሲያገሳው ምን ይላል? ሞክሩና ወደ መልሶ ሄዳለሁ። ምክንያቱም ቪዲዮ እንዲረዝምባችሁ አልፈልግም። ጀዛኩም ላ ር አላህ ኸይር የሆነ ነው ያስተምረን። በሉ ወንድሞቼ፣ ወላ ይሄ ዲን ልዩ ዲን ነው። አላ የሰጠን በላጭ ዲን ነው የሰጠን አላ ስብሓንሁ ወተዓላ ስለዚህ አላህ ስብሓነሁ ወተዓላ ለኸይር ይወፍቀንና ይህንን ዲናችንን ተገቢ በሆነው መልኩ ማወቅ አለብን። ነቢያችን ሰለላሁ አለይሂ ወሰለም ሁሉ ነገር ውስጥ ሁሉን ነገር ገልጸውልናል። ሳይገልጹልን ያለፉት ነገር የለም። ለእኛ አስፈላጊ የሆነውን እኛ ማወቅ ያለብንን ነገሮች ሁሉ አሳውቀውናል። ስለዚህ የሚጠቅመን ነገር በጣም ጥሩ እየተሞከረ ነው ብዙ መልሶች እየመጡ ነው ጀዛኩሙላ ኸይር እናም ነቢያችን ሰለላሁ ዐለይሂ ወሰለም ለኛ ማወቅ ያለበንን ነገር ሁሉ ሳያሳውቁን አላለፉም እሺ አንድ ደቂቃ በኋላ ከአንድ ደቂቃ በኋላ ኢንሻአላህ ወይ ደሞ ከሁለት ደቂቃ በኋላ ወደ መልሶች እተላለፋለሁ ወደ መልሶች እተላለፋለሁ መልስ ወደ መስጠቱ ማለት ነው። እሺ ይሞከር። ወደ መልሱ ለማለፍ አንደኛ ጥያቄ ይደገም እየተባለ ነው። አንደኛ ጥያቄ፣ አንድ ሰው ሲያዛጋ ምን ይላል? ሁለተኛ ጥያቄ፣ ሲያገሳ ምን ይላል? ይሞከር። እነዚህ ነገሮች በዕለት ተዕለት ሕይወታችን ውስጥ ሁሌ የሚያጋጥሙን ነገሮች ናቸው። ልናቃቸው ደግሞ ይገባል። የምናውቀውን ደግሞ ልንሰራበት ይገባል። የነቢያችንን ሰለላሁ ዐለይሂ ወሰለም ሱና መስራት ቀላል ነገር አይደለም። ለምሳሌ ተመልከት፣ ሽንት ቤት ስንገባ በምን እግራችን እንገባለን? በግራ እግራችን እንገባለን። ስንወጣ ደግሞ በቀኝ እግራችን እንወጣለን። ተመልከቱ፣ ጫማ ስንለብስ ስንለብስ በቀኝ እግር እንጀምራለን። ስናወልቅ ደግሞ በግራ እንጀምራለን። ይሄ ነው የነቢያችንን ሰለላሁ ዐለይሂ ወሰለም ሱና መከተል። አጅራችን የበለጠ እንዲጨምር አላህ ሱብሐነ ወተዓላ ደረጃችንን ከፍ ያለ እንዲሆን ያደርግልናል። ስለዚህ ይሄንን ማወቁ ይጠቅመናል። አሁንም ደግማለሁ ጥያቄውንና ወንድሞቼ እና እህቶቼ፣ አንደኛ ጥያቄ፣ ሁለት ጥያቄዎች ያቅርብ ያለው አንደኛ ጥያቄ አንድ ሰው ሲያዛጋ ምን ይላል? ሁለተኛ ጥያቄ ሲያገሳ ምን ይላል? ወደ መልሱ ከመሄድ በፊት ሞክሩ። መሞከር ጥሩ ነው። መሞከር ጥሩ ነው። ይሄን ነገር እንዳንረሳ፣ ይሄን ነገር እንድንከታተል የበለጠ እንድንሰራበት ይረዳናል። እሺ አጅር ደግሞ እናገኝበታለን። ዲናችን እኮ የኢቅራ ዲን ነው።

ነቢይ ሰለላሁ ዐለይሂ ወሰለም ከኛ የሸሸጉት ምንም ነገር የለም። ሁሉን ነገር አስተምረውናል። አንደኛ ጥያቄ አንድ ሰው ሲያዛጋ ምን ይላል? ሁለተኛ ጥያቄ ሲያገሳ ምን ይላል? ሁለቱን ጥያቄዎች ቶሎ ሞክሮ እና ወደ መልሱ ልግባ። አፋን ኦሮሚ ፋቲን በአማርኛ ተጠይቋል። በኦሮምኛም እንዲጠየቅ የሚፈልጉ ወንድሞች አሉኝ። እነዚህ ጋፊን ቶኮፋን ነምኒ ቶኮ የውዶ ዴፈቴ ማል ጀደ ዴፈም እንጀልቀበ ዮ ሀሞመቴ ለመፋን ዮ ዴፈቴ ጋፊ ለመ ሁለት ጥያቄዎች ናቸው። አንደኛ አንድ ሰው ሲያዛጋ ምን ይላል? ሁለተኛ ሲያገሳ ምን ይላል? መልስ። እሺ፣ እንግዲህ እንዳልኩት ሁሉ ዲናችንን የምንወስደው ከነቢያችን ሰለላሁ ዐለይሂ ወሰለም ነው እና ከሰሓባ ረድያላሁ አንሁም

አፉን ይያዝ ፈኢነ ሸይጣን የድኹል ወፊ ለፍዝን። በሌላ ሐዲስ ኢዛ ተሳአበ አሃዱኩም ፊሰላቲ ፈልየክዝም መስተጣ በሰላት ውስጥ አንዳችው ካዛጋ የቻለውን ያህል እንዳያዛጋ ራሱን ያዝ፣ ወይ በእጁ ወይ በአፉ ወይ በምኑ ያዝ። ስለዚህ እዚህ እስካሁን ካቀረዋቸው ወይ ደሞ ካወረድናቸው

አግዘን ከሱ ልንጠበቅ ይገባል ይላል። አው ትክክል ነው። ነገር ግን ነቢዩ ሰለላሁ አለይሂ ወሰለም አድርገውታል ወይ ነቢዩ ሰለላሁ አለይሂ ወሰለም አዘውበታል ወይ ብለን መጠየቅ አለብን። ስለዚህ ይሄንን ደግሞ ነቢዩ ሰለላሁ አለይሂ ወሰለም ካላደረጉት አናደርገውም። ነቢዩ ሰለላሁ አለይሂ ወሰለም ካደረጉት ደግሞ እናደርገዋለን። በዚህ ዙሪያ የተጠየቁ ዑለማዎች የተጠየቁትን ጥያቄዎች እንመልከትና መልሶቻቸውንም አብረን። ፈዲለት ሼህ እብን ዑተይሚን ራህመቱላሂ ዐለይሂ ተጠይቀው አንድ ሰው አንድ ሰው ሲያዛጋው ምን ይላል፣ አንድ ሰው ቢያዛጋው ምን ይላል ብለው ተጠየቁ። በተጠየቁ ጊዜ ነቢያ እሳቸው ምን አሉ? ልክ ቅድም ያነበብናቸውን ያልናቸውን ሀዲሶች አስተላለፉ ከዛም አንዳንድ ሰው ምን ይላል ወኢማ የንዘቀነከ ሚነ ሸይጣን ነዝቡን ፈስተዒዝ ቢላህ ይላል አላህ ስብሃነወተዓላ በዚህ ሀዲስ በዚ የቁርአን አያት ደሊል አድርገን ነው አዑዙ ቢላህ ሚነ ሸይጣን ረጅም የምንለው ይላል አንዳንዱ ሰው ይሄንን የቁርአን አያት ኡለማዎች ሲፈስሩት ምን ይላሉ

ሲያዛጋን ሲያዛጋ ያዘው ሞክረው አፍ ነው ነው እንጂ፣ ያሉን ወይ ደግሞ በእጃችሁ አፋችሁን ያዙ ነው እንጂ ያሉት። አዑዙ ቢላህ ምን ሸይጣን ረጂም በሉ አላሉም። ስለዚህ ነው አዑዙ ቢላህ ምን ሸይጣን ረጂም የማንለው አሉ ዑለማዎች። እና ወኢማ የንዘገነከ ምን ሸይጣን ማለት ይላሉ እዚህ ጋር ተፍሲሩን ሲያመጡት

ወደ ግራ ሶስት ጊዜ እንትፍ እንትፍ ይልና አዑዙ ቢላህ ሚን ሸይጣን ረጂም ይላል ብለውናል ይሄ በውስዋስ ከሆነ ነው አዑዙ ቢላህ ሚን ሸይጣን ረጂም የምንለው ነገር ግን ስናዛጋ የምንለው አፋችንን መያዝ ወይ ደሞ እንዳናዛጋ ራሳችንን መያዝ በዚህ መልክ ወይ ደግሞ በዚህ መልክ ወይ ደግሞ በዚህ መልክ በተለያየ መልኩ ይሆናል እና ይሄ ነው የአንደኛው ጥያቄ መልስ የሁለተኛው ጥያቄ መልስ አሁንም ከዑለማዎች ጥያቄ ብንወስደው ይሻላል፣ በቀላሉ ለመግለጽ ማለት ነው። አሁንም አንድ ሰው ይጠይቀና ሼህ ምን ይላቸው ኢዛ ተጀሻ አልኢንሳን ኦ ተታአብ ፋሃል ሁናከ ዚክሩን ሙዐየን የቁሉ፣ አንድ ሰው ካገሳ ወይ ደግሞ ሲያዛጋ የሚለው ዝክር አለ ወይ ብለው ተጠየቁ።

ከነብያችን ሰለላሁ አለይሂ ወሰለም ሱና ጋር የተጋጨ ይሆናል። ከነቢያችን ሰለላሁ አለይሂ ወሰለም የተላለፈ ምንም ሀዲስ የለም ሰሒህ ሀዲስ የለም። ስለዚህ አሁንም ስናገሳ የምንለው ነገር የለም። ነቢዩ ሰለላሁ አለይሂ ወሰለም ለእኛ ምንም ሳይገልጹ አላለፉም። ሁሉንም ሁሉንም ነገር ነቢያችን ሰለላሁ አለይሂ ወሰለም ገልጸውልናል። ምንም የደበቁት ነገር የለም። ምንም ለእኛ የሚጠቅመንን ነገር

እንግዲህ አንድ ሰው ደግ ነገር ሲያጋጥመው አላህ ስብሓን ወተዓላ ማመስገን አለበት። አው ትክክል ነው። ነገር ግን ይሄ ልዩ የሆነ ቦታ ነው ይላሉ። ፈኢነሁ ቁልና በላ ሁ ንዕመቱን ትክክል ነው። ኒዕማ ነው። ላኪን ከነቢያችን ሰለላሁ ዐለይሂ ወሰለም የተላለፈልን ስናገሳ የተላለፈልን ዝክር፣ የተወሰነ ዝክር የለም አላህ ስብሓን ወተዓላ አመስግኑ አልሐምዱሊላህ በሉ የሚል የለም። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም እንግዲህ ከሚስቱ ከባልተ ቤቶቻቸው ከሰሓባ ጋር ከጓደኞቻቸው ጋር ነው የሚሉት ሳያገሱ አለፉ ማለት ነው አደለም? ነገር ግን ቢሆን ኖሮ ባስተላለፉልን ነበረ። ሰሓባ ምንም የደበቁት ነገር የለም። ሁሉን ነገር ግልጽ አድርገውልናል። ስለዚህ በአጭሩ በአጭሩ መልሳችን እንግዲህ የዑለማዎች መልስ ብዙ ነው። የሳውዲ ፈትዋ ቢሮ አለ፣ ዑለማዎች የተለያዩ ዑለማዎች በር ብዙ ዑለማዎች ያስተላለፉት ፈትዋ ነው። እንደገና ደግሞ ሀዲስ ነው። በሀዲስ ተደግፈው ነው የሚመልሱት። ስለዚህ አንድ ሰው ካዛጋው ምንድን ነው የሚያደርገው? ወይ አፉን መክፈት የለበትም መያዝ አለበት። ወይ በእጁ አፎን ይይዛል፣ ወይ በዚህ መልክ፣ ወይ በዚህ መልክ፣ በፈለገው ችግር የለውም። ወይ ደግሞ አፉን ግጥም አርጎ ዘግቶ እንዳይ ከፈት ማድረግ ምክንያቱም በሌሎች አንዳንድ ሀዲሶች ሸይጣን ይስቅበታል የሚልም ሀዲስ አለ ስለዚህ አፉን ይዘዋል አዑዙ ቢላሂ ሚነ ሸይጣን ረጂም አይልም ሁለተኛ ካዛጋን ካዛጋን አፋችንን መያዝ ወይ ደግሞ በዚህ መልክ ወይ በዚህ መልክ ወይ ደግሞ አፋችንን ግጥም አርገ መያዝ በተለይ ሰላት ውስጥ አፋችን እንዳንከፍት ጥሩ ነገር አይደለም እስቲ ተመልከት አንድ ሰው ሲያዛጋ ያምራ የፈለገ ቆንጆ ብትሆን ሴት፣ የፈለገ ቆንጆ ቢሆን ወንድ ሲያዛጋ እንዴት ያስጠላል። አይደለም እንዴ? ስለዚህ ጥሩ ባህሪ አይደለም፣ ሰዎችም የሚወዱት ነገር አይደለም። ስለዚህ አፋችን እንይዛለን ማለት ነው። ሌላው ሌላው ሁለተኛው ጥያቄ ስናገሳ፣ ቅድም እንዳልኩት ደሌሎችን አምጥተን ስናገሳ የምንለው ነገር የለም። ስለዚህ በዚህ አይነት መልክ የዛሬውን ጥያቄዎች መልሰናል። አላህ ስብሐነሁ ወተዓላ ኸይር የሆነውን ያስተምረን ለኸይር ይወፍቀን እንሻ አላ ነገ ወይ ደግሞ በሌላ እንሻ አላ ይህንን መሳይ ነገሮች አብረን የምንማማርበትን አላህ ሱብሓነሁ ወተዓላ እድሉን ቀላል ያድርግልን፣ ያሳካልን። አላህ ሱብሓነሁ ወተዓላ በከይር ላይ ሰብስበን፣ አላህ ሱብሓነሁ ወተዓላ ደጉን ያስተምረን። አላህ ሱብሓነሁ ወተዓላ በዚች ዱንያ ላይ በከይር ላይ ያኖረን፣ መጨረሻ ሞታችንን ሸሃዳ ያድርግልን።